ብላ ጠየቀችው። ኢየሱስ ክርስቶስ እንዲህ አለ፣ ማርያምስ የማይቀማት በጎ ዕድልን መረጠች አለ። ቃለ እግዚአብሔር መስማት የመሰለ መመረጥ የለም። ስለዚህ ቃሉ ስንሰማ እግዚአብሔር አምላካችንን እያሰብን ኃጢአታችንን እያሰብን፣ ቃለ እግዚአብሔር መስታወት ነው። ውስጣችንን ያሳያል። ልክ መስታወት ፊት ቆመን ፊታችንን እንደሚያሳየን ሁሉ ቃለ እግዚአብሔር ደግሞ ያለንበት ማንነታችንን ያሳያልና በእውነት እንደ ማንነታችን ሳይሆን እንደ ምረቱና እንደ ቸርነቱ በቤቱ እንድንገባ የረዳን የድንግል ልጃ ማንን እሴት ህልል ብላችሁ አመስግቡት። ህልል በሉና አመስግቡት። ስሙ የተመሰገነይ። ስለዚህ ጻድቁ አባታችን እናትና አባታቸው ስምዖንና አቅሌስያ ይባላሉ።